ቀጣዩን ፓርት ይዤላችሁ መጥቻለሁ ጽናትስ ምን ነካት ክብሮምም ድፍረቱ ይገርማል ማለት ነው እናም በተኛችበት ገብቶ ክብሮም ጽናትን እንደፈራት ማለት ነው እናም እንዳጋጣሚ ኪራ እየመጣ ነበር ከዛም አብረን ያደረግነውን ነገር ለኪራ የምትነግሪ ከሆነ አስጠንቅቄሻለሁኝ ምንም እንዳልተፈጠረ አድርገሽ ቁጠሪው፣ ቢላትም እንዳጋጣሚ ኪራ መጣና ባየበት ሰዓት በጣም ደነገጠ፣ እንዲሁም ራሱን ሳተ። ኪራ አበደ። ጽናትም ተደናቅጣ ማልቀስ ጀመረች ማለት ነው። በጣም ያሳዝናል። ምክንያቱም ክብሮምን የኪራ ታላቅ ወንድሙ ብላ ነው የምታስበው። ከዚህ በፊትም የክብሮም አባትም የኪራ ወንድም ነው ክብሮም። ስለዚህ እንደ እነሱ ሁለቱም ወንድማሞች ናቸው። በእነሱ መካከል አትግቢ ብሎ ከዚህ በፊት አስጠንቅቋት ነበረ የምታስታውሱ ከሆነ እና ለክብሮም በጣም ትልቅ ቦታና ትልቅ ክብር ነው ጽናት የምሰጠው ማለት ነው። ዛሬ ደግሞ ያለሰበችው ነገር ገጠማት። ከባድ ነው። ያሳዝናል። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ፣ ሀገራችንን ሰላም ያደርግልን። ለዚህ ቻይናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ እንዲሁም አዳዲስ መረጃዎች አዳዲስ ቪዲዮዎች ወደ እናንተ እንዲደርሱ ሰብስክራይብ ማድረግ ተቀላቀሉ፣ ማለት ነው። በነገራችን ላይ ያላሰበችው ነገር ነው የተፈጠረው፣ ምክንያቱም በጣም ታከብሯለች፣ በጣም ትልቅ ቦታ ትሰጠዋለች። ክብሮም በጣም ያው ከዚህ በፊት እንደምናውቀው በጣም ከእሷ ጋር ይቀራረባል። እናም ጽናት የምታስበው ክብሮም የኪራ ወንድም እንደሆነ ማለት ነው፣ እንደ ታላቅ ወንድም ትክክለኛ የእናቱ ልጅ ባይሆንም የኪራ አባት ትክክለኛ እንደ ወንድምህ እይ ነው የሚለው ክብሮም። ክብሮም እና ኪራ እነሱ ወንድማሞች ናቸው። በእነሱ መካከልም ጣልቃት ግቢላት ነበር ከዚህ በፊት ማለት ነው። የኪራ አባት እና ለኪራ ክብሮም ታላቅ ወንድሙ ነው ሲል ነበረ። የማን የኪራ አባት ማለት ነው። ስለዚህ ጽናት የምታየው እንደ ወንድም በቃ ለክብሮም እንደ ታላቅ ወንድሙ እንጂ በሌላ ነገር ቆጥር አታቅም። እና ዛሬ እንደ አጋጣሚ ነው የተፈጠረው። በጣም ያሳዝናል። ኪራ በጣም በቃ አብዷል ነው ምላችሁ። በቃ ምን ልበላችሁ እንዴ! በጣም የሚያስደነግጣል። በጣም ነው የሚያሳዝነው። አንዳንዴ የምታምኑት ሰው በቃ ይሄንን አያደርግም የምትሉት ሰው አድርጎ ነው የምታገኙት ማለት ነው። ያው ሰው ሆኖ የማይሳሳት የለም እና ከባድ ነው በተፈጠረው ነገር እኔ እራሱ አዝኛለሁ በጣም ከባድ ነው ማለት ነው። እናም እንዳልኳችሁ ቀጣዩን ፓርት ነው ይዤ የመጣሁት ቪዲዮን በማል በማል አስገባላችኋለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። እናም ያው እንዳልኳችሁ በጣም ከባድ ነው ብቻ እስኪ እንደሚስተካከል ተስፋ አረጋለው። አንዳንዴ እኮ ከባድ ነው ሳታስቡት ነው የሚፈጠረው ማለት ነው። እናም ሲቀጥል የሰኒና የክብሮም ነገር ራሱ እኮ አልተቋጨም። ይሄኛውንም ሳያቋጭ እንደገና እንደዚህ አይነት ነገር ክስተት ተከሰተ ማለት ነው። እናም ምሩዬና ናሆሜ ፍቅራቸው በጣም በሚያምር ሁኔታ ቀጥሏል። በጣም ደስ ነው የሚለው። እናም አሁን ላይ ለምሩዬ ሰራተኛ ተቀጥሮላታል። ምክንያቱም እያዞረ ይጥላታል፣ ያማታል፣ ልቧን ያፍናታል እናም ምንም ነገር እንዳትሰሪ ብሎ ናሆሜ ምሩዬን አስጠንቅቋታል። ምክንያቱም እሷ ትንሽ ከበድ የሚል ስራም ከሰራች ከአቅሟ በላይ ስለሚሆንባት፣ እናም ደግሞ መድኃኒትም እየዋጠች ስለሆነ ከአቅምሽ በላይ የሆነ ስራ እንዳትሰሪ እያለ ምሩዬን ያስጠነቅቃታል። ምክንያቱም አንድ ነገር ከሆንሽብኝ፣ ከታመምሽብኝ እኔ አልችልም፣ እኔ ያላንቺ ህይወቴ ባዶ ሆኖ፣ እባክሽን ምሩዬ ተረጅኝ እኔ ምልሽን ለምንድን ነው የማትሰሚኝም እያለ ያስጠነቀቃታል ከዛም ምሩዬም እኔ እኮ ደህና ነኝ ብቻ አልፎ አልፎ ያዞረኛል ጭንቅላቴን ያመኛል ስትለውም እኮ እኔ እኮ ምልሽን እኮ አትሰሚኝም ብትሰሚኝ ኖሮ እኮ አያምሽም ነበረ ሶፋውን ታነሻለሽ አንዴ ወንበሩን ታነሻለሽ ከቅምሽ በላይ ሆኖ ስራ ትሰሪያለሽ ለምን ይሄማ ሊሆን አይችልም ሲላት ሲያስጠነቅቃት፣ ምሮ የሚሻለች ምክንያቱም የእነሱ ፍቅር የሌለ ነው። በጣም ነው ደስ የሚለው። ፍቅራቸውን ከጀመሩበት ቀን ጀምሮ እስከ ዛሬ እነሱ ሲጣሉ በመካከላቸው ሲፈጠር ምንም አይተናናቅም። በጣም ከመጠን በላይ ነው። እርስ በራሳቸው በቃ ሁለቱም በቃ ሴልፍ ኮንፊደንስ የሚባል ነገር አለ በመካከላቸው። የሆነ ያው በራስ መተማመን አላቸው ማለት ነው። እርስ በራሳቸው ይተማመናሉ። በጣም ደስ ይላል። ፍቅራቸውም ደግሞ የሌለ ነው በጣም ስለሚፋቀሩ ነው። ምሩዬን በቃ አሁን አሁን የሚያሟት ማለት ነው። ድሮ እንደውም እንደዚህ አይደለም። እንደውም እኔ የሚገርመኝ ነገር አሁን ከተጋቡ በኋላ ህመሙ በጣም ብሶባታል። በፊት እንኳን ምንም አትልም ማለት ነው። በጣም ስለሚሳሳላት ይሁን በጣም ስለሚወዳትም ይሁን አላቅም። በቃ ያማቷል፣ በቃ ለምን እንደሆነ አላቅም። ያዞራቷል ጭንቅላት ንትላለች። ምናልባት ደማንሶሽ ይሁን እንዴ? ምን ሆነሽ ነው ደግሞ ምሩዬ? ምን ሆንሽብኝ? እባክሽን፣ አትደብቅኝ። ቆይ ለምንድን ነው ማትናገሪው? እባክሽን ንገሪኝ ምሩዬ ይላታል። እሷም አይኔ ደህና ነኝ እያለችው ሳለ በስተ መጨረሻም ቅዱስን ጠራውና ቅዱስ ሰራተኛ እንዲያመጣ ነገረው። ቅዱስም ሰራተኛ አመጣ ማለት ነው። እናም ዞሮ ዞሮ የምሩዬ እና የናሆሜ ፍቅር በጣም ደስ ይላል። ምሩዬም ሰላም እንደምትሆን ተስፋ አረጋለው። እናም ጽናትና ኪራ ባለፈው እንዳየነው በዚች በሊና ምክንያት በጣም ብዙ ብጥብጥ ወጥቶ እንዲሁም ደግሞ ሊና ደፍሮኛል ብላ እንደውም ብዙ ወከባ ፈጥራ ነበረ። እሱም ስሜታዊ ሆኖ እንዴት እንደዚህ ብለሽ ትናገራለሽ ለጽናት ምናምን ብሎ አንገት ሆኑላ ሲጥስ ያረጋትም እንደዛ ሆነ። አርፋ አልተቀመጠችም ያለውን የሌለውን በጣም በቃ ወከባ ፈጥራ ነበር። ለሶስት ቀን ለተከታታይ ለአራት ቀን ጽናትና ኪራ በጣም በጥላቻ ውስጥ ነበሩ። እናም ያለውን እውነታ ፍርጥርት አርጋ ስትናገር እንዲሁም እነ ናሆሜ እነ እምሩ ተሰብስበው ነበረ ያስታረቋቸው እናም ተታርቀው ፍቅራቸውንም ቀጥለው አጣጥመው ሳይጨርሱ ይሄ ነገር ተፈጠረ። እናም ከባድ ነው። እንደ አጋጣሚ ጽናት ክላሷ ተኝታ እያለች ነው የገባው እና በዛ አጋጣሚ ነው ክብሮም የደፈራት ማለት ነው። በጣም ከባድ ነው፣ ያሳዝናል። እናም ይሄንን ሲሰማ ጊዜ ኪራ በጣም ነው ያበደው። በጣም በቃ ምን ልበላችሁ፣ ጨለለ። በጣም በቃ እንዲህ ከባድ ነው። ምክንያቱም በባለፈው ትዝ ይላችኋል ክብሮም ና ሊና ሰክረው ማለት ነው። በአጋጣሚ አብሮ አልተኙም። በዛ እንስሳት ምን ያህል ነው ጽናት የተናደደችው? ምን ያህል ነው የተሰማት? ምን ያህል ነው የተናደደችው? በጣም ፌንት ነክላ ነበር። በጣም ፌንት ነክላ ነበረ። ከመጠን በላይ እንደውም ዓይንህን ማየት አልፈልግም፣ በፍጹም በፍጹም፣ አንተ የምትባል ሰው በፍጹም ላይ አልፈልግም እስክትለው ድረስ እንደውም እኔ በቃ በደልህም መሸከም አልችልም እስክትለው ድረስ እሱ ራሱ በጣም ነው በስራው ያፈረው ማለት ነው። ምክንያቱም አስቦበት አይደለም። አንዳንዴ ሳታስቡት የሚያጋጥማችሁ ነገር አለ እና ያው እሷ ጽናት ያሰበችው አስቦ አቅዶ ያደረገ አይነት መስሏት ነው በሰአቱ በጣም ፊንት ነቅላ፣ አጠገቤም የማት ድርሽ እንዳትል፣ አይነን ማየት አልፈልግም፣ እኔ በደልህን መሸከም አልችልም አለች። በስተ መጨረሻም ያለውን ነገር አስረዳት። እሷም ያው ኪራን በጣም ስለምትወደው ፍቅራቸውን ማጣጣም ጀምሩ ማጣጣም ጀምሮ ሳሉ ሳታስብ እንደ ድንገት ገባና ደፍሮ ክብሮም ይሄንን ድርጊት ፈጸመ ማለት ነው። በጣም ከባድ ነው። እነሱ ራሱ ግራ ተጋብተዋል። እናም እጁን እየቀሰረባት፣ እያስፈራራት ምንም እንዳልተፈጠረ ምንም ነገር እንዳላደረግን አድርገሽ ለክብሮም መናገር ያለብሽ አለበለዚያ ግን በቃ አለበለዚያ ግን አለቅሽም እያለ ያስፈራራታል ማለት ነው። እናም ግራ ተጋብታለች። ከዛ የተነሳ ምትለው ሲጠፋት በስተ መጨረሻ ስቅስቅ ብላ አለቀሰች ማለት ነው። እና ከባድ ነው። አንዳንዴ የምታምኑ ሰው በቃ ባላሰባችሁበት መንገድ ይሄንን ነገር ይፈጥራል ማለት ነው። እናም በዛ ምክንያት ነው ኪራ ያበደው ማለት ነው። ከባድ ነው። በነገራችን ላይ በተፈጠረው ነገር በጣም አዝናለች። በጣም ያለቀሰችው ኪራን በጣም ተናዷል። በጣም ነው እንደውም ያበደው ማለት ነው። እናም ከባድ ነው። ሊና ደግሞ እንደምናውቀው ሊና አሁን ላይ ቤትኛውን ማቅጣጫ የህጽናትን ልብ አሸንፌ እዚህ ቤት ያሉትን በሙሉ ልባቸውን አሸንፌ በቃ እንደውም በቃ ጸባይን አስተካክዬ እኖራለሁ እያለች ነው አውቃ ማለት ነው። ግን እኮ እኔ እንደሚመስለኝ ከሆነ የሆነ ነገር ለመፍጠር ነው የሷ አቅድ የሷ ሀሳብ ማለት ነው እናም በቃ ጽናትን ማሸነፍ አለብኝ። ጽናትን ሁሉም ይወዳታል፣ ሁሉም ይንከባከባታል። ስለ እሷ ስሟንም ሳነሳ በጣም እኔን ይጠሉኛል። አሁን ላይ ጽናትን በተለያየ ነገር ላሸንፋት እሞክራለሁኝ፣ ከዛ በኋላ አንድ በአንድ እያንዳንዱ እቀርባለሁኝ እያለች ነው ማለት ነው። ማን ሊና። ሊና ያው አደገኛ ናት። ሁላችንም እናውቃለን አደገኛ ናት። ኪራ ያላሰበው ነው እንዲያደርግ ያደረገችው እሷ ናት። ማን ሊና ማለት ነው። ስለዚህ አሁን ላይም የተለያዩ ነገሮችን እያሰበችበት ነው፣ እየፈጠረች ነው። ብዙ አገጥ የሆነ ገጠመኞችን ለመጠቀም በጣም ጥረት እያደረገች ነው። ኪራ ቤት ውስጥ ነው ያለችው አሁን ላይ ግን እኮ ለሶስት ቀን ያለችው ከሶስት ቀንም አልፏታል። ምክንያቱም ያለፋት ምክንያት በዛንሳ ስሜታዊ ስለሆነ ሴት ስላደረጋት በጣም ታማ ነበረ አንገቷን በጣም እያማት ነበር አፍኗት ማለት ነው ከዛ በዛ ምክንያት ነው እስኪሻልሽ ቆይ ተብላ እሷ ግን አሁን ምንድ የምታቀደው የተለያየ ነገር በየትኛው መንገድ ጽናትን ማሸነፍ አለብኝ እያለች ነው ያ ማለት የሆነ መፍጠር የፈለገችው ነገር እንዳለ ነው እኔ የሚሰማኝ አሁንም ያው ተንኮሏ እንድትቀጥል ፈልጋ ይመስለኛል እንደዛ የምትለው ምክንያቱም ጽናት በየዋነት በቅንነት ነው የምትቀርበው ትንሽ ነገር እንኳን ስትሆን ውሃ ላምጣልሽ ምግብ ላምጣልሽ ነው የምትላት። እውነት ለመናገር በየዋነትና በቅንነት ነው ጽናት ሰው ነው የምትቀርበው፣ ግን በስተ መጨረሻ የምትጎዳው ጽናት ናት እንጂ በክፋት ቀርባ አታውቅም። ያለውን ሚስጥሯን ራሱ ለጽናት ስትነግር አይዞሽ በቃ ብላ ጽናት ምንድን ያደረግቻት አቀፈቻትና፣ አይዞሽ ህይወት ፈተና ናትና አይዞሽ ብላ ሊናን አበረታታቻት ማለት ነው። በዚህ ሰዓት ደግሞ ሊና ጽናትን ማሸነፍ ትፈልጋለች። መልካም እና ጥሩ ሆና ጽናትን ለማሸነፍ ነው ጥረቷ ማለት ነው። ያ ማለት ሌላ ችግር ለመፍጠር ማለት ነው። ቤት ውስጥ እየተሯሯጠች ነው ያለችው። እናም ይህንን ይመስላል የጽናት ድራማ። ተመልካቾቼ፣ እንደተለመደው አስተያየታችሁን በኮሜንት አስቀምጡ። የዛሬው በጣም ያሳዝናል። ጽናት ባላሰበችበት አጋጣሚ ነው የተፈጠረው። በጣም ወዳችኋለሁ። በጣም አከብራችኋለሁ። ባይ ባይ።